የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤው የከተማና መሰረተ ልማት ሚኒስቴር የ2017 በጀት ዓመት ያለፉት ዘጠኝ ወራት እቅድ አፈጻጸም ገምግመዋል። የሚኒስትር መስሪያ ቤቱን እቅድ አፈጻጸም ሪፖርት ያቀረቡት ሚኒስትሯ ጫልቱ ሳኒ ባለፉት ዘጠኝ ወራት የከተሞችን ዘመናዊነት የሚያጠናክሩና የመሰረተ ልማት ዝርጋታዎችን የሚያሳድጉ ስራዎች በስፋት ተከናውነዋል ብለዋል። ከዚህ በተጨማሪም በተቀናጀ የተፋሰስ ልማት፣ ከተማ ግብርና፣ የገጠር መንገድ ትስስር፣ የኮንስትራክሽን ዘርፍ ላይ አመርቂ ስራ መሰራቱን ሚኒስትሯ ጠቅሰዋል። የህዝብ ተወካዮች ምክር ቤት አባላት በቀረበው ሪፖርት ላይ ጥያቄዎችን ያነሱ ሲሆን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ምላሽ ሰጥተዋል። የቤት አቅርቦት ሽፋንን ለማሳደግ የሚያስችል አማራጭ የፋይናንስ አቅርቦት ስርዓት ከመዘርጋት ማለትም ሞርጌጅ ባንኮች እንዲኖሩና ዘርፉን እንዲደግፉ ከማድረግ በቤቶች ልማት የግሉን ዘርፍ ተሳትፎ ከመጨመር አንጻር የተከናወነ ተግባርና የተገኘ ተጨባጭ ውጤት ምንድን ነው? የመኖሪያ ቤት በከተሞች አሁንም አንገብጋቢ መሰረታዊ የዜጎቻችን ችግር ነው። ይህንን ለመፍታት በተለይ ደግሞ የሀውሲንግ ፋይናንስ ጉዳይ በምን ደረጃ እየታየ ነው የሚለውን ነገር ለማንሳት ጥረት ተደርጓል። እሱ ላይ የፋይናንስ አማራጭ መታየት ይጠበቅበታል። መንግሥትና ባለሀብቱ ደግሞ በሽርክና በጋራ በፒፒፒ ፕላትፎርም ደግሞ የመኖሪያ ቤት አቅርቦት እንዲሰፋ ለማድረግ ከፍተኛ ስራ እየተሰራ ይገኛል። ዓለም አቀፍና ና የሰብአዊ መብት ተቋማትን በዓለም አቀፍ ተቋማት እየተጠየቀ ያለው አንደኛ በፍጥነት አስገድዶ ከቤት ማፈናቀልን እንዲያቆም ሁለተኛ ለጊዜው የኮሪደር ልማቱ ቆሞ ገለልተኛ ምርመራ ተደርጎ የሰብአዊ መብት ተጽዕኖች ላይ ግምገማ እንዲደረግ፣ ሶስተኛ በልማቱ ምክንያት ከሚጎደሱ ሰዎች ጋር በቂ ውይይት እንዲደረግ ሪኮመንዴሽን ቀርቧልና ይህን ሪኮመንዴሽን ተቀብሎ ስራ ለመስራት ሚኒስቴር መስሪያ ቤታችሁ ምን ያክል ተዘጋጅቷል ማለት ነው? አብዛኛው የከተማ ነዋሪ ልጁ ወጥቶ እግሩን እንኳን የሚያፍታታበት በሌለበት ከተማ ላይ ዛሬ ላይ ልጆቻችን፣ ዜጎቻችን ፈንድቀው እንደ ፀሐይ በርተው በዝናብም በፀሐይም ዜጎቻችን ወክ እያደረጉ የሚገባቸውን ልማት ሲያገኙ ለዚህ መደሰት አለመቻልና የሌሎችን ሀሳብ መግዛት እንግዲህ በሜሪቱ መታየት ያለበት ይመስለኛልና እኔ ፍትሃዊነትን ማረጋገጥ የቻለ እኩልነትን ማረጋገጥ የቻለ ዴሞክራቲክ ኤሌመንትም እና ኤክሰርሳይዝንም ማረጋገጥ የቻለ። ለሀብታሙ ብቻ ያልቆመ እንድ ክብሩን የሚመጥን ደረጃ ላይ ዜጎቻችን እንዲቀመጡ የተደረገበት መንገድ ነው። ለምሳሌ ለኮሪደር ልማት ብቻ እኮ ለተነሱ ወገኖች 11571 ቤቶች ናቸው በትናንሽ ኪራይ ወይንም ደግሞ በነፃ ሊባል በሚችል ደረጃ ለዜጎቻችን የቀረበው። አገልግሎትን ለማሻሻል የዩኤአይዲፒ ፕሮግራም በተወሰኑ የአገሪቱ ከተሞች ተግባራዊ በመደረጉ ውጤት ያመጣ መሆኑ ይታወቃል። ስለሆነም ፕሮግራሙን ከዚህ በላይ ተደራሽ ማድረግ ለምን አልተቻለም? ዩአይዲፒ ከተማ ላይ ቀደም ብሎ በዚህ በወርልድ ባንክ እና በኢትዮጵያ መንግስት ፋይናንስ ተደርገው ይቀርቡ የነበሩ መሰረተ ልማቶች፣ ይሄ ፕሮግራም በመቋረጡ ምክንያት አንድም ፕሮጀክት ወደኋላ ሳይቀር፣ የህዝብ ፕሬዠር ስላለ፣ የልማት ፍላጎት ስላለ ክልሎች ከተማ አስተዳደሮች ፋይናንስ እያደረጉ እያጠናቀቁ ፕሮጀክቶች ከቀድሞ በተሻለ መንገድ ሁላን ሀማም የሻለ የቤተች ሳ ይባላል የሆነ ተረታለ በተሻለ መንገድ የከተማ ልማት ስራዎች በተለይ ከመሰረተ ልማት አቅርቦት አኳያ ስራዎች እየተሰሩ እንደሆነ ለማንሳት ነው። ይህንን አጠናክሮ መቀጠል ይጠበቃል ማለት ነው። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር እሸቱ ተመስገን የዜጎችን የመኖሪያ ቤት ችግር ለመቅረፍ የሚሰራው ስራ ትኩረት ሊሰጠው ይገባል ብለዋል። የትም ብንሄድ ሀውዚንግ ባንክ አለው። ይሄም ለኢንዱስትሪ እንደ ተቋቋመው ልማት ባንክ በጣም በዝቅተኛ ወለድ ነው የሚያበድረው። ለረጅም አመታት ነው የሚያበድረው። ይሄ በከፍተኛ ደረጃ ለህብረት ስራ ማህበራት እንዲሁም ለሰራተኞች ሲቪል ሰርቫንቱ ይሄን ተጠቃሚ መሆን ይችል ነበር እና በጥናት ተግባራዊ እንዲያደርግ የሃውዚንግ ባንክ እንዲኖር እናሳስባለን። የመንገድ ፕሮጀክቶች ላይ ትኩረት በመስጠትም የሚነሱ የልማት ጥያቄዎችን ለመመለስ እየተሰራ እንደሚገኝ ተጠቅሰዋል።